ፍቅር ፍቅር ሼ ፀብ ፀብ ሼ የትኛው ይሻላል የትኛውን ትመርጣላችሁ ብሩክ ምርጫ ስመርጧታል እሷም ፀብ ፀብ ሼ መርጣለች እነዚህ ልጆች ግን ሰሞኑን ምን ላይ ናቸው የብሩክ ጸጉር ደግሞ ምንድን ነው እንዴ ብሩክና ሀይሚ ሌላ ታሪክ ሌላ ምን ላይ ናቸው ዋው እኔ እንጃ አላቅም እነዚህ ልጆች ግን በየቀኑ በቃ ሳያቸው ደስ ይለኛል እና እንደ ወይኑ ሆኖ የእነሱ ፍቅር የሚጨምር ቀን በቀን ነው እና ያስደስታል በቃ ሰው ሲደሰት እንደማይት ምን የሚያስደስት ነገር አለ? እግዚአብሔርን ሰው ከፍቶት ሳይ ከልቤ ነው የሚከፋኝ። ሰው ደስ ብሎት ሳይ ደግሞ ከልቤ ነው ደስ የሚለኝና አንዳንዴ ቀናችንም ያሳምሩታል። በቃ የምንወዳቸው ሰዎች ደስተኛ ሆነው ስናያቸው እኛም ደስ ብሎን ብሩህ ቀን እንውላለን እና የጨረቃ ፋሚሊዎች የት ናችሁ ሰሞኑን ፍቅር በፍቅር ላይ ነን። ደስታ በደስታ ላይ ነን። ከደስታ ላይ ደስታ፣ ከፍቅር ላይ ፍቅር እየጨመሩልን ይገኛሉ። እነሱም በፍቅር እያበዱ እየከነፉ ይገኛሉ። በቃ ታንሳፈዋል፣ ሄደዋል ከላይ። ማንም እየደረሰባቸው አይደለም። ማንም የማይደርስበት ቦታ እየሄዱ እየተነኑ እየተመሙ ይገኛሉና እስኪ ሰሞኑን በሀይሚና በብሩክ ደስተኛ የሆናችሁ ሰዎች በሀይሚና በብሩክ በቃ እየተሰማችሁ ያለውን ደስታ ወይም ደግሞ በቃ ስሜታችሁን እስኪ በኮሜንት ግለጹልኝ። እኔ በቃ ከምነግራችሁ በላይ በቃ ቃል አጣለሁ። አንዳንዴ ሁላ ጥሩ ነገርም ለማውራትና ብቻ በኮሜንት አሳውቁልኝ። ግን እንዴት ናችሁልኝ የተወደዳችሁ ቻናሌ ቤተሰቦች፣ የምወዳችሁ የማከብራችሁ፣ ሁሌም ከጎኔ ስላላችሁ ከልብ አመሰግናለሁ። እንግዲህ ሀይሚና ብሩክ ደስ ከሚሉኝ ጥንዶች ጅምሩን ገና ሀይሚን ጀምሮ ነው የምከታተለው። ከዛ ብሩክ ሲመጣ ደግሞ በሀይሜ ምክንያት ወደድ ነው አከበር ነው። ከዛ ጥሩ ጊዜያትን እያሳለፉ መጡ። አሁን እስካሁንም አብሬያቸዋለሁ አለው እና፣ በጣም ነው ደስ የሚሉኝ። እግዚአብሔር መጨረሻቸውን ያሳምረው ብዬ ሁሌ የምመኛለሁ። እነሱን ደጋፊ በመሆኔ ዕድለኛ ነኝ። የእነሱ ተከታታይ በመሆኔ፣ ስለ እነሱ በማውራቴ፣ የነሱን ስም የነሱን ፎቶ በመጠቀሜ ደስተኛ ነኝ። በቃ እወዳቸዋለሁ፣ በቃ እኮራባቸዋለሁ እና እንደ ሌላው ወጣ ወረድ የሆነ ያለ አደለ ግራ የተጋባ ፍቅር ግራ የተጋባ ኑሮ ግራ የተጋባ የውሸት አለም አይኖሩም ባጭሩ እግዚአብሔርን ሲጣሉም ፊት ለፊት ነው በቃ ሁሉ ነገራቸው ግልጽ ነው ለተመልካች እንኳን አንዳንዱ አንድ ወርም አንድ ሳምንትም ሀያ ቀንም ሰላሳ ቀንም ጠፍቶ መጦ ምንም የማይመስለው ሰው አለ እነሱ ግን አንድ ቀን እንኳን ስለጠፉ ተመልካች ውስጥ ምን አይነት ልባችን ውስጥ ምን አይነት ነገር እያሰብን እንደምንቆይ ምናምን ስለሚያውቁ ይቅርታ ብለው ነው የሚጀምሩት፣ አንድ ቀን እንኳን ቢጠፉ ማለት እና ይሄ ነገራቸው በጣም ይመቸኛል። የተንቢ ቢያንድ የምንብላለች መሰላችሁ ዩቲዩበሮች በቃ የሆነ ቪዲዮ ፖስት ያደርጋሉ። ከዛ እየተያሾፉ እየቀለሉ በማዳም ቅመሟ ችግራቸውን ዘርግተው ቲቪያቸውን ነው የሚያዩት፣ ምናምናም ብላ ምንም ክብር እንደሌላቸው እየተናገረች ነበር። ኦፍኮርስ አንዳንድ ዩቲዩበሮች እንደዛ ነው የሚያደርጉት። ለተመልካች ምንም ክብር በቃ እየተሳደቡ ፈልገሽ መሰለ መሰለ የመጣሽ መታይ ለምን ምና ጥንቅራቴ ምናምን ነው የሚሉት። በጣም ይላላጣሉ። ሀይሚና በሩፍ ግን ዝቅ ብለው እንግዲህ ከተመልካች ጋር እነሱ ሌላ ሌብል ናቸው ሌላ ሀይ ናቸው፣ በቃ ወጥቷል፣ ሄደዋል። እና ግን ዝቅ ብለው ከትንሹም ከትልቁም ጋር እኛ የማዳም ቅመሞች ዝቅ ያልነን ለማለት አይደለም፣ ቢያንስ ብቻ ከተመልካች ጋር ማውራት ትልቅ ነገር ነው። ለምሳሌውን አርቲስቶችን ልበላችሁ እኛ አድራቂዎቻቸው ተከታታዮቻቸው በጣም የምንወዳቸው ሰዎች አለን፣ እና እነዛ ሰዎች ሌብላቸው ከፍ ካለ ደረጃ ከፍ ካለ በእነሱ ኩያ ወይ ደግሞ በእነሱ በቃ የስራ ደረጃ የሚመጣጠን ሰው ነው አደለ፣ ሊያወሩ የሚችሉት ልክ እንደዛው ማለት ነው። እና ሀይሚና ብሮክ ግን አይደል፣ ከተመልካች ጋር ያላቸው ቅርበት፣ ያላቸው ክብር፣ ያላቸው ፍቅር ያላቸው በቃ ከፍ ዝቅ ነው የሚሉት፣ እግዚአብሔርን እና ይለያሉ። በቃ በጣም ነው የምወዳቸው፣ ለዛ ነው እና አይዋሹም በራሳቸው አላማ በራሳቸው ኢላማ በራሳቸው እንቅስቃሴ በራሳቸው የህይወት አኗኗር የሚኖሩ ከማንም ሰው ምንም ነገር የማይኮርጁ ብዙ ሰዎች ብዙ ነገር የወደ የትዳርን በቃ መመላገጥን የትዳርን በቃ ጭምልቅልቅ ያለ ህይወት ፍቅርን የሚያቦካ በቃ ይሆናል አይደለ የሚያግማማላ እንደዚህ አይነት ሰዎች አይደሉ ከነዚህ ውስጥ በቃ በጣም ከማደንቃቸው ከማከብራቸው ሰዎች መሀል አንድ በቃ እነዚህ ሁለቱ ጥንዶች ናቸውና እግዚአብሔር ደግሞ ሀሳባችሁን እውን አድርጎት ለማየት ያብቃንና ዛሬ ደግሞ ቲክታክ ላይ አንድ ቪዲዮ ፖስት አድርገው ነበረ። ሀይሚ በጣም እየሳቀች ነበር። ከሷ እኮ በቃ እንደ ጅል ቪዲዮን እየደጋገምኩ እያየው ስስቅ ነበረ። እና ፈገግታችሁ ደስ ይለናል፣ ደስታችሁ ደስ ይለናል። ና ሌላ ሂስቶሪ ላይም ብሩክ ፖስት ያደረገው ነገር ነበረ። የሆነ ፀጉሩ ተቀይሯል። በነገራችን ላይ አይታችሁት ከሆነ እኔ የፀጉሩ ነገር በጣም እየገረመኝ ነው። ትናንት እንደውም የሆነች ልጅ ፊትህን ደበቀው፣ ውበትህን አጠፋው፣ ፀጉርን ትንሽ አስቀንሰው እያለች ሀሳብ ስትሰጥ ነበረ እና ነበረ እንደኔ በበኩሌ ማለት ነው እውነት ለመናገር ብሩክ በቃ ባለው ማንነቱ ቢዘልቅ ደስ ይለኛል። አልዋሻችሁም። ለምን አንዳንዴ ወጣት ስትሆኑ በቃ ያያችሁት ነገር ያምራችኋል። በተለይማ ብር ሲኖራችሁ፣ ስኬት ላይ ስትደርሱ፣ ፌመስ ስትሆኑ በቃ የሚያረጋቸውን ነገር ነው የሚያሳጣቸው። እግዚአብሔርን እምላችሁ ወይ ሲይዙ ያውቁበት፣ ሲያጠ ያውቁበት፣ እና ያስጠላል። እና ብሩክ ደግሞ ከነዛ ሰዎች መሀል አንዱ እንዲሆን አልፈልግም። እና በስርዓት እስከዛሬ በመጣው መንገድ አሁን ሀይሚን አይታችኋት ከሆነ በቃ ባለችው የህይወት መንገድ አለባበሷ ተቀይሯል። ኦፍኮርስ፣ በጣም የሚያማምር አለባበስ ከእሷ ጋር የሚሄድ ከቁመኗ ጋር ከቀላቷ ጋር የሚሄድ አለባበስ ነው የምትለብሰው። አንድ የሚጣልለት ልብስ የለም። በጥሩ ሁኔታ እየሄደች ነው ያለችው እና ብሩክም እንደዛው። ግን የፀጉር ስታይሉ እንደምታዩት የተለያየ ነገር እያደረገው ነው። አንዳንዴ ይሰራዋል፣ አንዳንዴ እንደዚህ ያደርገዋል። ደስ ይላል፣ ፀጉር ያምራል፣ ቆንጆ ነው። አቋምም ያምራል፣ መልከም ያምራል። ደስ የሚል ነገር ነው። ግን በቃ ያለህ ውበት በቂ ነው። ባለህ ነገር ጎበዝ፣ ደስተኛ ሁን እና ምንም ነገር ባይቀይር እኔ ደስ ይለኛል። እንዲ መሰራት እንዲድሬድ ማድረግ ምናምን ምናምን ምን ደስ አይልም። የእውነት አንተ ያው በቃ መር በእርግጥ ምንም ሰውንም አትጎዳም አንተን ምራስንም አትጎዳም። ግን ያ ከለርህ ያ አቋምህ ያ ያለባበስህ ሁኔታ ያ የፀጉር ስታይል ደስ ይላል። በቃ ቢያንስ ልክ እንደ ወንድ ልጅ እኔም ፀጉሩን የሚያሳድገው ወንድ ደስ ይለኛል። በነገራችን ላይ ባሌም ፀጉሩ በጣም ነው የሚያምረው። ቆይታ ይታላችሁና እግዚአብሔርን ነው ብላችሁ በቃ ከ በቃ የሆነ መልኩም ቆንጆ ነው። ግን ከመልኩ በላይ ደግሞ የሚታየኝ ፀጉሩ ነው ና የሆነ ጊዜ ምን ተፈጠረ መሰላችሁ? እሱ ፀጉሩን በጭራሽ ማሳደግ አይፈልግም እና እኔ ደግሞ እንዲያሳድገው ብዬ በቃ አሳድገው ምናምን ብዬ ለሁለት ወር ሶስት ወር ኦልሞስት ሶስት ወር አካባቢ እየጠበቅኩት እያሳደገው እያሳደገው ነበር። እና መጨረሻ ላይ ግን ሙሉ ለሙሉ ልቆረጠው ነው አለኝ። በቃ ትንሽ እንዲያሳድገው ነበር የፈለግኩት፣ ሙሉ በሙሉ አድጎ ግን በጣም ረዥም ሳይሆን ማለት ነው። እና የሆነ ሰዓት ላይ በቃ ለመነኝ በጣም የሆነ ፀጉሬን ላሳጥረው፣ ልላጨው ነው ሙሉ በሙሉ ልላጨው ብሎኝ ማለት ነውና በቃ ለመወሰን ከበደኝ አልቻልኩም፣ እግዚአብሔርን ነው ምላችሁ ምክንያቱም ፀጉሩን በጣም ስለምወደው ጭራሽ እንኳን ሊላጭ በቃ እንዲያሳጥረው እራሱ በጣም አልፈልግም ነበረ። ለማንኛውም ግን ሲያሳዝነኝ፣ ደጋግሞ ሲለምነኝ፣ የኔን ፈቃድ ሲጠይቅ እሺ ብዬ ፀጉር ቤት ራሴ አብሮ ሄጄ እንግዲህ ፀጉሩን ተላጭቶታል ሙሉ በሙሉ ማለት ነውና አሁን አድጓል ደስ የሚል እንትን ነው ያለውና ምንላችሁ ፈልጌ ነው ፀጉር የሚያሳድግ ሰው ደስ ይለኛል ባጭሩ ማለት ነውና፣ ግን በጣም የበዛ ሲሆን ደግሞ ደስ አይልም። እንደገና ደግሞ የሆነ አላ አይደለ እኔ እንጃ አብርሽን ከዚህ በፊት ታስታውሳላችሁ። እኔ እያንዳንዱ ቪዲዮቻቸውን ነው የማስታውሰው እና ጸጉሩን ቀለም ተቀብቶ መጡ ሮታ ያምርበት ነበር፣ ግን አይታችሁ ከሆነ ያኔ ማለት ነው። ግን የሆነ የእሱ ማንነት አደለም የእሱ ባህሪ አይደለም። እስከዛሬ የመጣው መንገድ አለ እስከዛሬ ይኖረበት ኑሮ አለ እና ቢያምርበትም ሮታ አልተቀበለችውም ነበረ። ምክንያቱም በራሱ በራሱ ነገር ወይም ደግሞ በነበረው ማንነቱ ነው የወደደችው፣ የተቀበለችው። ያንን ነገር ደግሞ ለሮታ ሲል ቀይሮታል ማለት ነው። እና እና ወደ ብሩክ ስመጣላችሁ ደግሞ በቀ የሉርያ አክት ባያደርግ ደስ ይለኛል። ምንም ነገር ይሁን ሊቃወመው አይደለም ለእሱ የሚጠቅመው ነገር ነው ብዬ ስለማስብ ነው። ለምን ጸጉሩን አይቀባውም ቀለም አይቀባም? ለምን እንደ አጼ ቴዎድሮስ ጸጉሩን ለምሽሩባ አይሰራ ምናምን? ማንንም አይነካም እሱንም አይጎዳም። ግን ደግሞ የሚያምርበት ፀጉሩ በቃ አጠር ብላ ፍሬ ስትሆን ቆንጆ፣ በቃ ፊቱን ሳይደብቅበት በጣም ፀጉሩ ተጋኖ የበቀለ ምናምን ሆኖ ሳይሆን ኖርማል ቢሆን የተሻለ ነው ብዬ ነው ማስበው። ኮፍያ ምናምን እያደረገ ጀምሯል፣ ግን እንደዛ ባይሆን ጥሩ ነው። ለማንኛውም ግን እንግዲህ የሀይሚን ፀጉር አይታችሁ የብሮክን ፀጉር አይታችሁ ምን አይነት ልጆች እንደሚወለዱ ገምቱ እስኪ ምን አይነት የሆነ መልካቸው ጸጉራቸው ምን አይነት እንደሚሆን እስኪ ገምቱና ኮሜንት ላይ አስቀምጡልኝ። ምን አይነት የሚሆን ይመስላችኋል? እኔ በጣም የሚያምር የሆነ ድፍት ድፍት የሚል ሁለቱ ወንዶች ናቸው የሚሆኑት፣ እርግጠኛ ነኝ። ወይ ሶስቱ ሶስት ሴት አንድ ወንድ ወይ ደግሞ ሁለት ወንድ ሁለት ሴት ነው የሚሆኑት የሚወለዱት አራት ወንዶች ማለት ነውና፣ ዋው እኔ እንጃ። ያን ቀን ግን በጣም ይናፍቀኛል የእውነት ያቺ የጉርሻዋ ቀን አልፋ ዛሬ ላይ እዚህ ደረጃ ላይ ደርሰው እንደማየት የሚያስደስት ነገር የለም። አሁን ደግሞ ከዚህም በላይ አራት ልጆች ደግሞ ተወልደው እችን ቃሌን መደግባት ደስተኛውን ደስታዬን እየገለጽኩ መጣባት ቀን ቅርብ ነች ብዬ አስባለሁ። ለማንኛውም ግን እንዲፈታ ስትሉ እንዲተፍታ ስትሉ ተመልካችንም ታስደስታላችሁ። የሚወዷችሁ ሰዎች የሚያከብሯችሁ ሰዎች አለን። ለእኛ ትልቅ ክብር ነው፣ ትልቅ ደስታ ነው፣ ትልቅ እፎይታ ነው፣ ትልቅ ስኬት ነው እና ሁሌ ከጎናችሁ ነን። ስለዚህ እናንተም እኛን አታስቀይሙን በቻላችሁ አቅም እኛ የእናንተን ደስታ ነው የምንፈልገው፣ የእናንተን ሰላም መሆን ነው የምንፈልገው፣ የእናንተን መፋቀር ነው የምንፈልገው፣ የእናንተን መፈላለግ ነው የምንጠብቀው የምንፈልገው። እና በቃ ፀብ የሚባል ጭቅጭቅ የሚባል ነገር ከእናንተ ርቁ ጠፍቶ ደስተውኛ ሁናችሁ ሁሌም እንደምናያችሁ ተስፋ አደርጋለሁ። ኤኒዌይስ ግን ቅበው ማቡቡ አልተቻላችሁም፣ ይመቻችሁ። የሀይሚ ፈገግታ ግን ከልቧ ነው የምትስቀው ደስታዋ፣ ሁሉ ነገሯ በቃ ተቀይሯል። እግዚአብሔርን ነው የምላችሁ። በጣም ደስ በሚል ሁኔታ ነው እያየናት የምንገኘው ጽጌሬዳ አበባ የሆነች ልጅ የእውነት ፈጣሪ ደስታችሁ ነው ያብዛው። ከዚህ በላይ በማታ ቪዲዮ ደግሞ እንግዲህ በአዲስ ነገር ይመጣሉ ብዬ ጠብቃለሁ ስለነበረ ቆይታ አመሰግናለሁ። ማታ በሚመጡት ቪዲዮ ደግሞ እመጣላችኋለሁ። እስከዛ ግን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳረሱ። እወዳችኋለሁ የኔ ምርጣ ምርጦች የጨረቃ ፋሚሊዎች። ትለያላችሁ እኮ።